ሰላም ለናንተ ይሁን ውድ ቤተሰቦች፣ እንደምን አላችሁም? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕሱን እናስታውቃችሁ። ፕሬዚዳንቱ በሚስታቸው በጥፊ ተመጥቷልም። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትናንት ወደ ቪየትናም ባቀኑበት ወቅት ካሜራ ተደግኖ ከአውሮፕላን ለመውረድ ዝግጅት ያደረጉ በነበረበት ወቅት በሚስታቸው በጥፊ ሲመቱ መታየቱ መነጋገሪያ ይሆናል። ለምን የምትሰሙት ይሁናል። ያለፈው ሳምንትን ጨምሮ ስድስቱ የሀገሪቱ ቁንጮ ባለስልጣናትና ጀኔራሎች የአምስት ሀገራትን ጉዞ አድርጓል። ጠቅላይ ሚኒስትሩ ወደ ፈረንሳይ፣ ምክትሉ ወደ ደቡብ አሜሪካዊቱ ሀገር ብራዚል፣ የብሔራዊ መረጃ ደህንነት ሹም ደግሞ ወደ ሱዳን እንዲሁም ደግሞ የጦር ኃይሎች ጠቅላይ ታማዦር ሹም ብርሃኑ ጁላ እንዲሁም አዛዦቹ ደግሞ ወደ ሞስኮ ማድረጋቸው የሚታወስ ነው ይሄ ሁሉ ነገር ለምንድን ነው ጉዞዎቹ ዓላማቸው ምንድን ነው አዲስ ኢንሳይደር ዘርዘር አድርጎ የሚያስደመጣቸው ጉዳይ ነው በሌላ በኩል የአስክሬን ማድረቂያ ወተት ውስጥ እየተሸጠ ይገኛል በወተትና መሰል ምርቶች ላይ የአስክሬን ማድረቂያ በሚጠቀሙ ነጋዴዎች እንዳሉት ሰምቷል የምናስደምጣችሁ ነው። ጠቅላይ ሚኒስትር አብይ አህመድ ከብፁ ቅዱስ ፖፕ ሊዮ 14ኛ ጋር ተገናኝተው መወያየታቸውም ተሰምቷል። ትላንትና ማለዳ ወደ ጣሊያን ሮም ያቀኖት ጠቅላይ ሚኒስትሩ ከአዲሱ የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁ ቅዱስ ፖፕ ሊዮ ጋር በቫቲካን ተገናኝተዋልም። በንግግራቸውን ብዙ ሀሳቦችን አንስቷል። በጉዞ ላይ ቫቲካን ከኢትዮጵያ ጀርባ ምን ይዛለች? የምትሰሙት ይሆናል። ይህ ግንቦት ሀያ አባላት እንደማይከበር መገለጹን ተከትሎ በትግራይ ግን እንደሚከበር መረጃዎች ይወጡ ሲሆንም በሌላ በኩል ከመቶ ሰላሳ ዘጠኝ በላይ የሆኑት የተዘጓ አብያተ ክርስቲያኖችን ማስከፈቱን አንድ ተቋም ቢናገርም አሁንም ከመቶ በላይ የተዘጓ አብያተ ክርስቲያኖች እንዳሉም ገልጿል። የምናሰማችሁ ነው የሚሆነው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 አዲስ አበባ ታይቷልም የብሔራዊ መረጃና ደህንነት ሹሙ አምባሳደር ሬድዋን ሁሴን በበኩላቸው ወደ ጎረቤት ሱዳን የደርሶ መልስ ጉዞ ማድረጋቸው ታውቋል። የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ እንዲሁም ደግሞ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ደግሞ ወደ ሩሲያ ሞስኮ በማቅናት ከሩሲያ ምክትል መከላከያ ሚኒስቴር አሌክሳንደር ፎሚን ጋር ሩሲያ ጋር በወታደራዊና ና ደህንነት ጉዳዮች ዙሪያ ሰፊ ምክክር ማድረጋቸው ዘግቧል። ሁሉም ባለስልጣናት በሚባል መልኩ ጉዞ እያደረጉ ይገኛሉ። እነዚህ ጉዞዎች በሁሉም በሚባል ሁኔታ ከኢትዮ ኤርትራ ፍጥጫ ጋር የተያያዙ እንደሆነ መረጃዎች እየተዘገቡ ይገኛሉ። በተለይ ኤርትራ ጦሯን በተጠንቀቅ ማዘጓን ተከትሎ የእነዚህ ጉዞ ዋና ዓላማ የመሳሪያ መግዛት፣ መሳሪያዎችን መሰብሰብና መሳሪያን ገዝቶ ለውጊያ ማቅረብ እንደሆነ የተገለጸ ይገኛል። በተያያዘም የኤርትራና የኢትዮጵያ ውዝግብ ወደ ጦርነት ማምራቱ የማይቀር ስለመሆኑ የሰሞኑ እውነቶች እውነኛ ጠቋሚ ናቸው። ኢሳይያስ አፈወርቂ የውጭ ኃይሎች ተላላኪው ብልጽግና ለጦርነት የተዘጋጀ ነው ሲሉ የከሰሰ ሲሆንም፣ በብልጽግናው መንግስት በኩል ደግሞ የቀይ ባህር አጀንዳ በኃይለኛው እየተራገበ ነው። የሰሞኑ የብልጽግና ከፍተኛ ሮች ደግሞ በተለያዩ ሀገሮች ተበትነው ነው የሰነበቱትም። ጠቅላይ ሚኒስትሩም ሁሉም በየዞሩ ይገኛሉ። የኢትዮጵያ ትኩረት አልሸባብ ላይ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነባ ጌታቸው በቅርቡ አስታውቀውም ነበር። የኢትዮጵያ ወታደሮች ለሶማሊያ ሰላም፣ ደህንነትና መረጋጋት የደም ዋጋ ከፍሏል፣ ዛሬም ድረስ እየከፈሉ ነው። ኢትዮጵያ ለሶማሊያ ያልከፈለች መስዋዕትነት የለም። ይህ ውለታ ተረስቶ ሆነ የሶማሊያ መሪ ሀሰን ሼክ መሀመድ አስተዳደር ስለ ኢትዮጵያ መከላከያ ብዙ የሚያስተዛዝብ ንግግር ሲናገር የከረሙም ተብሏል። የዚህ ጉዞ አንድና አንድ አላማው ደግሞ አንደም የጦር መሳሪያ ግዢ ሲሆን፣ ሁለትም አጋር ማፈላለግ እንደሆነ ከወዲሁ የዘርፉ ተንታኞች ይገልጹ ይገኛሉ። በሌላ መረጃ ደግሞ የጠቅላይ ሚኒስትሩና የፖፕ ሊዮ 14ተኛ ጉብኝት ብዙ እያስባለ ይገኛል። በእውነትም የኦርቶዶክስን ጀርባ ማጥናት እንደሚባል እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከብፁ ቅዱስ ፖፕ ሊዮ 14ተኛ ጋር ተገናኝተው ተዋይቷልም ትናንት ረፋፋዱን ወደ ጣሊያን ሮም ከተማ ካቀኑ በኋላም ጠቅላይ ሚኒስትር አብይ አህመድ ከአዲሱ የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብጹዕ ቅዱስ ፖፕ ሊዮ 14ኛ ጋር በቫቲካን ተገናኝተው መዋየታቸው ተገልጿል። በፈረንሳይ ፓሪስ የተጀመረው የጠቅላይ ሚኒስትሩ ጉብኝት እንዲሁም ደግሞ ልኡካቸው በሌሎችም የአውሮፓ ሀገር አቀጥሎ በትናንት ነውለ ደግሞ ልኡካቸው ጣሊያን ሮም ገብቱም ነበርም በጣሊያን ጉብኝታቸው ከአዲሱ የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ጋር ውይይታቸውን የገለጹት ጠቅላይ ሚኒስትሩም ውይይታችን በሁለትዮሽ ባለብዙ ና ባለ ብዙ ወገን ጉዳዮች ላይ ያተኮረ መሆኑን ተናግሯል። በተጨማሪም ለዓለም ሰላም ያለን የጋራ አቋምም ተወያይተናል። የትምህርት ተደራሽነት የማስፋት አስፈላጊነትን በተመለከተም የጋራ ስምምነት ይዘናል ብለዋል። በማህበራዊ ትስር ገጻቸው ባሰፈሩ መልእክትም ጠቅላይ ሚኒስትሩም ከዚህ በተጨማሪ ዊቢውልድ በሚባል ና ዋና ስራ አስፈጻሚ ጋርም ተወያይተዋል። ጠቅላይ ሚኒስትሩ አክለውም በጥቂት ወራት ውስጥ የሚጠናቀቀው የኢትዮጵያና የአፍሪካ ኩራት የሆነው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያም እንዲሁም በኮይሻ ግድብ ፈጣን አፈጻጸምን ታየው ሀገራዊ ግቦቻችን በማሳካት ረገድም ከዊቢውልድ ግሮፕ ጋር ያለን ትብብር ወሳኝ ነው ብሏል። በዛሬው ውይይትም በመስራት ላይ ባሉ ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራና ዘላቂነትን ስራዎችን ማዕከል አድርገን መያዝ እንደሚገባን ተነጋግረናል ብሏል። ከዚህ ባለፈም ጠቅላይ ሚኒስትሩ የቫቲካን ልኡካቸው እንዲሁም ደግሞ ፖፕ ፍራንሲስ እውነተኛ መሪ ናቸው ብሏል። አሁን ላይ በሀገራችን ያሉ ካቶሊኮችም ከሳቸው መማር አለባቸው አሉ። ሲሆን ምናልባት የብዙዎቹ ስጋት የሆነውን የግብረ ሰዶም አይነት ጉዳይ ግን እንዲያነሱት አስጠነቅቃለሁ ብሏል። ምንድነው ጀርባ የሚለው ግን በብዙዎች ዘንድ እንደተፈለገ እየተረጎመ ይገኛል። ከ139 በላይ የሆኑ የተዘጉ አብያተ ክርስቲያናትን አስከፈቻለሁ አለም ደጆች ሳይዘጉ ጠቅላላ ማህበር ከ139 በላይ ሆኑ የተዘጉ አብያተ ክርስቲያናትን ማስከፈቱና አገልግሎት ማስጀመሩን ገለጸም። ደጆች ሳይዘጉ ማህበር ዋነኛ ዓላማው የተዘጉ አብያተ ክርስቲያናቶችን አስከፍቶ አገልግሎት በማስጀመርም ራሳቸው እንዲችሉ ማድረግ ሲሆንም አገልግሎቱ ለማከናወን ደግሞ በርካታ ልዩ ልዩ ልማት ስራዎች እየሰራ ይገኛል። አቶ ሙልጌታ ተገኝ የደጆች ሳይዘጉ ጠቅላላ ማህበር የአዲስ አበባ ማዕከል ዋና ስራ አስኪያጅ ማህበሩ ከመስረታው ጀምሮ በቁጥር ከ139 በላይ ሆኑ በሀገራችን የገጠር ክፍሎች የተዘጉ አብያተ ክርስቲያኖችን የማስከፈት ስራዎች በመስራትም አገልግሎት ጀምርን ብሏል። አክሎም ለማስከፈት ተግባራት በሻገር ከ54 ሺህ በላይ በማውጣትም ለተለያዩ አድባራትና ገዳማት አገልጋዮች ወረሃዊ ደሞዝ ክፍያ መፈጸሙን እንዲሁም ለአብነት ትምህርት ማስኬጃ ደግሞ 19 ሺህ ብር በላይ ወጪ መደረጉን ተናግሯል። በማህበሩ የሐዋርያው ተልኮ ክፍል ኃላፊ የሆኑት አቶ ቴድሮስ ወንድፍራው በኩላቸው በቅርቡ በሶስት ሮዶዎች አካባቢዎችን ቋንቋ የሚችሉ በምእመናን እና በካህናት መካከል ያለውን የቋንቋ ችግር የሚፈቱ ባሉበት በቀያቸው የሚያገለግሉ የስልሳ ካህናት ስልጠና እንደሚጀመር ገልጿል። እንዲህ የሆነው ደግሞ የቤተ ክርስቲያን አገልግሎት እንዲሳካ በገቢ አቅማቸው በጎለበቱት በከተማ ያሉ አድባራት በገጠር የሚገኙ አብያተ ክርስቲያኖችን መደገፍ ይገባል ያሉ ሲሆንም አሁንም ግን ያልተከፈቱ የተዘጉ ወደ መቶ የሚጠጉ አብያተ ክርስቲያናቶች አሉ ሲሉም ተናግረዋል። በሌላ መረጃም የአስክሬን ማድረቂያ በወተት ውስጥ የተከተተ ይገኛል። በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ ሰምቷል። የወተትና መሰል ምርቶች የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ሰምቷል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆነም የኢትዮጵያ ምግብ መድኃኒት ባለስልጣን ተናግሯል። በባለስልጣኑ የምግብ ኢንስፔክሽን ባለሙያ የሆኑት አቶ ሙላት በየጊዜው ክትትል በማድረግ ባዕድ ነገሮችም የተቀላቀለባቸው ምርቶችን ለገበያ በሚያቀርቡት ላይ ህጋዊ እርምጃ እየወሰድን ነው ሲሉም ጣቢያው ገልጿል። አሁን ላይ በገበያው ባር ነገሮች የተቀላቀለባቸው ምርቶች መገኘታቸውን ቢቀጥልም ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ እንደሆነም ስራ አስፈጻሚው ጠቁሟል። በተጨማሪም ድርግቱን ፈጽሞ በሚገኙ ነጋዴዎች ላይ የሚወሰዱ እርምጃዎችና የቅጣት መጠን ከፍ ማድረግ እንደሚያስፈልግም አስገንዝቧል። ምግብ ነክና የመድኃኒት ምርቶች ላይ ከ2012 እስ ባሉ ጊዜያትም 1401 እንዲሁም ደግሞ 14171 የበርመራ ማፍተሻ ስራዎችን መስራቱን አስታውቋል። በመጨረሻም ዓለም ላይ መነጋገሪያ ስለሆነው የፕሬዚዳንቱን በጥፊ መመታት የምነግራችሁ ሆናል። ፕሬዚዳንቱ በሚስታቸው በጥፊ ተመተዋልም። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትናንትና ወደ ቬትናም ባቀኑበት ወቅትም ካሜራ ተደግኖ ከአውሮፕላን ለሞራል ዝግጅት ላይ ያደረጉ በነበረበት ወቅት በሚስታቸው በጥፊ ሲመቱ ታይቷልም። ይህ ጉዳይ መነጋገሪያ ሆኗልም። ሚስትም እጃቸውን ሰዓት ሲጨክና ከፕሌን ወረደችም። ማክሮንም በቅጽበት ለካሜራው ሰላም ብለው